አቤት! እንደምን ሰነበት? እንደምን ነህ? ደህና ሰነበት? ደህና ነህ?

ሰማት እንዲው ሴት ያዝክ ተብለህ ወንድ ልትባል ነው።

ታእንደምን አደሩደንደሩታደራችሁ እንዲሁ በየመንገዱ ሰማህልኝ፣ የሻምብልን ጉድ ምን አረገ ደግሞ እሱ? አንዲት የመንደር ውሪንጭላ ያስኩ ብሎ ኑ ሽምግልና አቁሙልኝ፣ ጥሩም ባል ለፍፍ ነው ብሎኝ። እኳአሁን እንዲሁ ገርሞኝ ገርሞኝ አሉ አንትን ይገርማል፣ በጣም ይገርማል። እንዲሁ ያደለው ሌላ ሌላውን ይሠራል፣ እሱ ተሴት ጋ ይሮሯጣል እንዲሁ ምን አይነት ነገር እንደሆነ ጉዱ ኮሉ እናንተ። ነው የምበላው የምጠጣው አጥቼ እሱ ሞልቶ ጠግቦ ይሮጣል ከሴት ጋር ረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረ

ቸኩያለሁ። በል አሁን ደህና ሁኑ፣ ደህና ሁኑ። አያ ተስፋይ እንዲያው አንድ አራት መቶ ይኖርህ ታበድረኝ? ምን ገዶኝ፣ ናና ኋላ ቤት ውሰድ። እሺ እንግዲያስ ና ና

ጀምበር የጎረቤትህ ብር ማለት ያንተ ብር አይደለም እንዴ? ጎረቤት ሲዘረፈ አንተ አታዝንም እንዴ? ጀምበር፣ እንዲህማ ይባል። ምን ይቸግርም፣ ደሞ እኮ እኛ አለን፣ እንተባበራለን። ግን እንዴው አብረን እቺን ሌባ ስንት ስትጋዝ አጀብ ያስፈልጋታል፣ ምስክር ያስፈልጋታል። ምስክር ስለሚያስፈልግ አጀብ ስለሚያስፈልገኝ ለዚህ ጀብድ ተባብራችሁ አብረን እንድና እናምጣት ነው እና ለህግ አሳልፈን መስጣት ይገብ ምስክር በችግር ላይ የሌላ ችግር! አረ እኔ የምበላው የምጠጣው ይኖረኝ። እስቲ መጀመሪያ እማርሰው እቀምሰው እጎርሰው ይስጡኝና የዚያን ጊዜ ስዘርፈኝ አውሬ ይከተላሉ። በል ጀምር። ጥሩ አይደለህም ማለት ነው። በል አይዞህ። እዚህ ተክስ ተክስ፣ እሱ ተክስ የምልህ አጣያለ ሁለት የምልህ እውነት። የሌባ የሌባኩ ወግ ነበሩ፣ የሌባ ወግ ነበሩ። ዲባት ነበር። ምን መጣሁ አሁን ነው

ሌባ መያዝ እና ችግርን ነቅሎ ማውጣት ያስደስታችሁ ይገባል እንጂ። እኔ በገንዛ ፈቃዴ መዋለን ፍሰስ አድርጌ እኔ አለ ድምፅ እንዲያውም ሁሉ ምን ነው ምን

እብቅ የሆነ ወታደር ጦር ያለኝ ሰው ነኝ። የኛ ጦር የለን ማን? እኛም ጦር አዘነ ፍታት ፍታት ነው ነው ጭቆና ነው፣ ጨቋኝ ነው። ቀድሞ የገባ ቀድሞ ለባርነት ልብን አሳልፎ ከሰጡ በኋላ ባሪያ ፈንጋዩ በላይ ላይ ባሪያ ፈንጋይ ሆኖ ሲመጣ ለምን ባሪያ አደረገኝ ብሎ መክሰስ እኮ ይሄ ሌላ ነው። እንዲህ ያለ ልማዳችን እኮ ልነቅለው ይገባል። እውነት የምናገር እንዲህ አይነት ልማድ እኮ ነው ከችግር ጋር ተስማምቶ ተባብሮ መኖር የመኖር ልማዳችን እኮ ነው ዛሬ ቁልቁል መቀመቅ የከተተ ረጋዝን ረጋዝን

የአንተ ምልክት አለው፣ ምስክር አለህ? የታባ ታምጧል፣ ምስክር አለህ? ችግርን በቀይ ሊባል ይገባል። አስቸጋሪም ቻ አስቸጋሪ ነህ ተብሎ ሊነቀል ይገባል። ባሪያ ፈንጋይም ባሪያ ፈንጋይ ነህ ተብሎ ሊወቀስ ይገባል። ጨቋኝም ጨቋኝ ነህ ተብሎ ሊወቀስ ይገባል። ጭቆናንና ጭቁንነትን መለማመድ ምን የሚሉት ነው? ካባቶቻችን አልተማሩ እንጌት ከያቶቻችን አልወረሱ ወንድ ወንድነታቸው የት ገባ? እናንተ ያንተም ሆን ስማ መድኃኒዓለም ነው ምስክር

የገንዘው ሆኖ ታንት ስትገለጡ እያዘች እንኳን እግዚአብሔር ይስጥ ገላገ። እንዴው እዚህ መንደር እንደሱ አርጎ እኛን የጠበቀን እኛን እየተከላከለልን እኛን ያገዘን የለም። ሴት ልጅ አበልን ያልጠጋም ወታደር ያላት ነገረኛለች ብሎ ሰማህ፣ በልማ ዝም ብለህ ወታደር እንትን ብላለች። እኔ አሁን ሰሞኑን ከተገነዘብኩት ነገር ልባችሁን ከሚከዳ ከዳተኛ ጋር ሰርግ ማረግ የለባችሁም። እውነቴን ነው የምላችሁ። የሞኝ ልባችሁን ከርቶ በዚህ መንጋጋ ውስጥ የሚያመነጅ ከዳተኛ በሞላበት ዓለም ውስጥ ከከዳተኛ ጋር ጋብቻ እንደማረከባት ነገር ነው። በጣም እኮ ነው የሚገርም። አሁን ኢትዮጵያ መቃወም መቃወም ነው ያለብህ። አብረን ማበር ነው ያለብህ

እንደታበልት አንተ አዘነ እውነቷን ነው ማለት ነው። ስታስጨርሰ መንጌት አንተ የተጎዳ ሰው አለ። እንጃ ወዲያ አካባቢ እየነዘረኝ ነው። ልመታ ልመታ ግን አላወኩትም አላወቅኩትም። አንተ እኔ በልጥህ